ሰላም ቤተሰብ እንዴት ናችሁ? ምን ያለው እግዚአብሔር ይመስገን እናንተ እንዴት ናችሁ? እንግዲህ ዛሬ የመጣሁት ትንሽ ከብዶኝና ነገሩ ተወሳስቦብኝ ነው የመጣሁት። ማለት አሁን እንዴት ተረጋግቼ እያወራኋቸው እንደሆነ አላውቅም። ማለት እግሬ ላይ እየተንቀጠቀለ ነው። እግዚአብሔር ማለት ሩታ ታማለች ታማለች። ሁለት ቀን ምናምን ምግብ ምናምን አልበላችም ሲነግሩኝ፣ ዶክተሮቹ እንደነገሩኝ ከሆነ አቅም አንሷት ነው፣ አቅም አጥሯት ነው ምናምን አሉኝ። ሁለት ቀን ሙሉ ምግብ እኛም ስንጠይቃት ሁለት ቀን ሙሉ ምግብ አልበላውም ምናምን ብላ ከራሷ ከራሷ ጋር የለችም። ምን ብዬ እንደማረጉላ ግራ ገብቶኛል። ማለት ውጣና እኛ የሆነ አንዳንድ ነገሮች እናርግላት ብለኝ ነው ይሄንን ነው እያረኩ ያሉት። ሩታ በሳት የሚቀርባት ሰው ማን እንደሆነ አላውቅም። ሴት ጓደኛም የላትም ወንድ ጓደኛም የላትም። እ አላውቅም አብርሽም እሱ ጋር ተንበርክኬም እሱን ይዤ እንዳልሄድ እሱን ቡታ ጀራ ሄዷል። ምን እንደማደርግ እኔ ብቸኛ ሁኝ እኔ ራሴ ተሰቃየው። ማለት አንድ አማራጭ ነበረኝ፣ አማራጩም አንዋር ጋር ደውጌ እየመጣ ነው ማለት ማንም ሰው መቀርቡ የለም። ከፍሬምም ጋር ሌላ ነገር ውስጥ እሷም እንዳገባ ብዬ የፍሬም ጋር አልደወልኩለትም። እዚህ ሆስፒታል ራሱ ስመጣ እኔ እንትን አላልኩም ነበር፣ አላወቅኩም ማለት ዶክተሮቹ ነው የምትቀርቢ ሰው ምናምን ማን ነው ሲሏት፣ ምናምን እኔን አንድ ያለው እኔ ነበር። እኔ ጋር ደውለው በኔ በኩል አስደውለው እኔን አስጠሩኝ እና ምናምን አሉ እና ምናልባት ይሄንን ቪዲዮ የምሰራው አንዳንድ አንድ የምትቀርቧት ሰው ካላችሁ በውስጥ የምታወራት ወዲን ስም ሆነ ጓደኞቿም ሆነ ቢያንስ እንድትመክሯት ነው የምትሰማችሁ ሰዎች ካላችሁ እንድት መክሯት ነው ቢያንስ። እናንተን ከሰማችሁ ያው እኔንስ በሰሙን አብርሃም ከሄደ በኋላ እያወራችኝ አይደለም። ምንስ በቃ ምንም እየሰማችኝ አይደለም አሁን ላይ ማለት ነው። ምናልባት ከምታወራው ሰው ምናልባት አንድ አንድ ሰው ሊገኝ ይችላል። ምታወራው ወዴንስም ሆነ ጓደኞቿም ሆነ እኔማ አላቃቸው እና ቢያንስ እሷ ምታውቃቸው ሊኖር ይችላል እና እናንተን ከሰማቻችሁ ቢያንስ እናንተ እንድመክሯት ነው። ምግብ እየበላች አይደለም እች ልጅ፣ እራሷን እየጎዳች ነው እራሷ ስትጎዳ ደግሞ ያው ታውቃላችሁ፣ እቺ ልጅ እርጉዝ ነች። እና እንድትጎዳ ሌላ ነገር እንድፈጠር አልፈልግም። ውስጧ ላይ ሌላ ነገር እንዲፈጠር አልፈልግም። እና ቢያንስ ይህንን ነገር ሰምታችሁ ይህንን ነገር ይህንን ቪዲዮ ካያችሁት ቢያንስ እንድመክሯት። በውስጥም ሆነ የተቻለኝ ነገር አድርጋለሁ። በቃ እግሯ ስርም ወድቄ ቢሆን ቢያንስ በቃ እቺ ልጅ አሁን ትዳንልኝ እንጂ ቢያንስ ቡታጀራ ራሷ አብርሽ ያለበት ቦታ ይዤ ልሄድ ይችላል አለው እንደምንም ብዬ ማለት ነው። ይቺ ልጅ እየከሳች ነው። ዶክተሮቹ እንዳሉኝ ከሆነ እየከሳች ነው። ምግብ እየተጠቀመች አይደለም፣ ፈሳሽም ነገሮች እየተጠቀመች አይደለም። ብዙ ነገር ያስፈልጋት ነበረ። በዚህ ታይም ግን ማንም እየተንከባከባትና ማንም አጠገቧ እንደሌለ ነው እየተናገረች ያለችው ምናምን ብሎኛል። እና ምን እንደማደርግ አላውቅም። እና ቢያንስ ምቀርቧትና መታወራሱ ካላችሁ ቢያንስ እንድመክሯት ወይ እንድትቆጧት ምን ብዬ እንደምናገር አላውቅም። ብቻ ያለውን ነገር ከሷ ጋር እማወራ ይሆናል ማለት ነው። እኔ ራሴ የማወራው ነገር አላቅም። ማለት ደንግጬ አለሁ። እሷ ሌላ ነገር የሆነች ምስሎ የነበረ ሩጬ የመጣሁት፣ ያለሁበት ቦታ ራሱ ሩቅ ነበረ።

ከቤት ሰው ጋር የመጣሁት አቤል። እውነት አንቺ ጋር ሰው ነበር? አዎ እኔ ነበር። ከሰው ጋር ማለት ምንም አያስፈልገኝም። እንደዚህ አትጨነቁናት። ምግብ ለማምጣት ወጥቶ ነው። ምግብ ትንሽም ትብላ ምናምን ስላለኝ ከምግብ ውጭ ሌላ ነገር የለም። ሌላ ችግር የለም። አይ ለምንድን ነው እኮ? ምግብ እየወሰድኩኝ ስላልሆነ እዛ ነው ምግብ አለ እምቢ አለኝ። ታውቃለህ፣ ለምንድን ነው ምግብ ራስሽን የምትጎጂ? እየከሳሽ ነው፣ ኪሎ እየቀነሰች ነው ተብያለሁ። ለምንድን ነው? በእግዚአብሔር አይደለም፣ በእውነት እኔ ምግብ ምናምን ላለመብላት መፈለግ ሳይሆን ስላልቻልኩኝ ነው። ቦሚት በጣም እያስቸገረኝ ነው እና ያው ተጨማሪ መድኃኒቶችን መውሰድ አለብኝ። ቫይታሚን ምናምን ያስፈልገኛል እና እሱንም ሶስ ጨጓራዬን ነው መሰለኝ በጣም አመመኝ እና የምበላው ምግብ አልቀመጥ ሲለኝ እና ትንሽ አቅም ሲያንሰኝ ልታየው ብዬ ስመጣ ጉልኮስ እንደሚያስፈልገኝ ነገሩኝ። እና ያው የምበላው የምጠጣውም ስለማይቀመጥ ፈሳሽ ነገር መውሰድ እንዳለብኝ ነገሩኝ። ብዙ እንትኖቼ ወር ምንድነው የሚባለው ይሄ ፒፒ ነው ምናምን ያሉኝ እረስቻለሁ። ፈሳሽ ነገር ስለማልወስድ እሱ ወርዷል ምናምን ያሉኝ እና ኪሎች ቀንሷል ያሉኝ፣ እንጂ ሌላ ኖርማል ነው እኮ። ችግር የለውም። አቤት፣ እንደዚያ አይመስለውም በእግዚአብሔር። እራስሽ አብቃሽ፣ እራስሽን እየጎዳሽ ነው የሚመስለው በእግዚአብሔር። በቃ እሺ፣ ማለት እስኪሻለሽ ኖርማሉ እስክትሆኝ እቤት ተመለሺ። በቃ ወዴት እቤት? እቤት ተመለሺ እና እቤት ውስጥ እራስሽ ተንቀባቂ፣ በእግዚአብሔር የሚያስፈልገው አሁን እኔ እኮ ያለሁት ከሰው ጋር ነው ከፋሚሊ ጋር ነው አይደለ? እንድሮ መጣው ባዶ ቤት ውስጥ ምን አረጋለሁ? ምን ላረግ መጣለሁ? ችግር የለውም ቮሚት ደግሞ አለ ይኖራል፣ አይደል? እንደዚህ አይነት ሁኔታ ውስጥ ስትሆን እኮ ያጋጥማል። በቃ ያን የተፈጠረው እንጂ እኔ ሆን ብዬ ላለመብላት ፈልጌ ወይ ራሴን ለመጉዳት ፈልጌ አይደለም። ራሴን መጉዳት ብፈልግ እንኳን የሚያስፈልገው አካል አለ ውስጥ የገባ መንከባከብ ያለብኝ አካል አለ እኔ ጋር። ለሱ ስል እኔ እንደዚህ አይነት መጥፎ ነገር አላደርግም። ታውቀኛለህ። መብላት ስላልቻልኩኝ እና ስላልቻልኩ ብቻ ነው ምክንያት እንጂ ወታ እኔ እንደዛ አይደለም እየመሰለኝ ያለው። ማለት አሁን እየተፈጠረ ባለው ችግር ነው እየመሰለኝ ያለው። በእግዚአብሔር ማለት አንቺ ሌላ ሌላ ነገር ውስጥም ከምገቢ ቦታ ጀራርሽ ጋር አስሎስትሽ ይችላል። በእግዚአብሔር አቤላ ማለት እንዴት እንዴት ብዬ ነው ላስረዳት የሚችለው? አልገባኝ። እንደምንም አታስረጂኝ። በቃ አንቺ ነገሮችን እየሸሸሽ ነው ያለሽ። አትሸሺ። አቤላ አንተ እንደምታስበው አይደለም እንዴ ጭራሽ እሺ፣ ራሴ መጉዳት ብፈልግ እኮ ልጎዳ እችላለሁ፣ ግን መሆን አይችልም። እኔ ማሽሩታ ጠንካራ ነሽ፣ ብዙ ችግሮችን የምታሳልፊ የትኛውም ችግር ሲመጣብሽ የምታሳልፊ ነው ማለት ነው ማለት ትንሽ ግሉኮስ ያስፈልግሻል ብለውኝ አቤላ ሲጨንቀኝ ነው የጠራው። ስለታ ለምን ከአጠገቤ ማንም ሰው ስለሌለ በጣም ጨነቀኝ። ካሻው አቤላ ዝም ብለህ ክሶታችን ነው ቀልቀር ታራስ ተጨንቀን ምን ምን ይሄ ምግብ ስላልበላሁኝ የግድ ስለሚያስፈልገኝ ነው ለምግብ መተኪያ ተብሎ ነው እንጂ ምን አልሞትኩኝ። ደህና ናችሁ፣ ተረጋጉ። በእግዚአብሔር ነው አንቺ ራስ እስከ ሞቼ ነው እንዴ የምጠብቂ እንዴ? አልሞትኩኝ ብለች ታወሪያ። አሁንም በእግዚአብሔር። ኧረ ሩታ በእግዚአብሔር፣ በእግዚአብሔር ለሰ ሁል እንደዛ አደለም። አቤሽ ይቅርታሽ ይላል ነጋገሪ ምልክ እንደዛ ለማለት ፈልጌ ሳይሆን፣ አትጨናነቁ። ያን ያህል የሚያስጨንቀኝ የሚያሰጋ ጉዳይ አደለም። ልንፈልጌ ነው

ለአቢር ምን እየሰራችሁ ነው? ምንድን ነው እየሆነ ያለው? አኗርም ሲጫቀኝ ከሆነ የጠራው በቃ አኗርም በእግዚአብሔር አይ እየተረዳኝ ነው ነገር አድግ ከዚህ በላይ ይሄ ያጋጥማል። ነገር አቤል አታውቅም፣ እና እናንተ ከዛ ከኤፍሬም ጋር ከሆነ ሰው ጋር ድብድብ ከምትፈቱ ወስ ምንድን ነው ማስታረቅ አይቻልም? ይቀጥላል። ማናችንም አናስፈልግሽም። ሰው ያስፈልግሽ አንድ ሰው ነው፣ አብረሽ ብቻ ነው። ማናችንም ልንሞራ አንችልም። በቃ እሺ በዩ ቢያንስ አሁን እሺ በዩ እና ቡታጀር አሉ ሰድሽ በቃ አብርሽ ጋር ያለውን ነገር አንቺ ጨርሽ። ብልህ ሴት ነሽ። በእግዚአብሔር ያለው ነገር፣ ያለፈው ነገር ሁሉ ይብቃ። በቃ አይደለም፣ አብርሽ እኮ ነው ነገር ሳይፈጠር በፊት አርለማ እንደዚህ መሆን የለበትም። ሩታ አንቺ ራስሽን ብቻ አይደለም እዚህ ጋር ማሰብ ያለብሽ። ምግብ መብላት ስላልቻልኩ ብቻ ነው፣ ይሄ ነገር ደግሞ ይከሰታል። በዚህ ሰዓት ከጎንሽ መሆን የነበረበት አብርሽ ነው። ይህ ያጋጥማል እኮ ካለሁበት ሁኔታ አንጻር ነው። በቃ እንደዚህ አይነት ነገር

አግኝቻለሁ ተነጋግረን ተደዋውለን ከአንድም ሁለት ጊዜ ተገናኝተን አውርተን የቋጨነው ጉዳይ ነው። እንደ አንተ ቆይ የተፈጠረውን ነገር በሙሉ ራስ ነው እንዴ? ዛሬ እንደገና ወደኋላ ኋላ ተመለሽ ብለህ ልትወቅሰኝ የምትሞክረው እንዴ? ምን ሆነ ነው? እኔ ስንት ነገር እንዳሳለፍኩኝ የጠፍተው ነው። አሁን እኮ በሰላም ነው ያለሁት። ታዲያ በቃ ምግብ መብላት ስላልቻልኩኝ አመመኝ አለቀ። በዛው ውጪ የተፈጠረው መጥፎ ነገር የለም። ድጋሚ ለመታመም ድጋሚ ለአራው ወይኝ ተቡ እንደ እንዴ እንዴ፣ እረፍ እንጂ አቤል። ከዚህ በኋላ እንደውም አንድ ነገር ልንገር እንደዚህ የምትለኝ ከሆነ ዳግመኛ አልደውልልህም። ዳግመኛ ወደ እኔ እንዳትመጣ እሺ። የምሬ ነው። አልደውልልህም። ልታስጨንቀኝ ከሆነ ምትመጣ እንዳትመጣ፣ አልደውልም። እኔ ላስጨንቅሽ ቋጭ፣ ነው ተዘጋ፣ ፋይል። ሌላ ነገር ውስጥ ነው አሁን። በኋላ እንደዚህ ደጋሚ ቢጨንቀኝ እንደዚህ ሳይገባኝ ቀርቶ እኮ አይደለም ያሳለፍሽውን ይወት ግን ደግሞ እኔ ጨነቀኝ። በጣም ነው እየፈራሁት ተልሎ ለምንድን ነው ለኔ እንኳን አብርሃም፣ በሌላ በራሱ አንግል ሌላ ነገር ያስባል፣ አንቺ በራስሽ አንግል ሌላ ነገር ታስቢያለሽ። እኔ ማንንምንም ማሰበ አንተ ምታቀው የራስ ኩነት አለ አይደል? በቃ አንተ ንጹህ ሰው ቁጭ፣ እኔ መርዳት ከፈለክ እንደዚህ እየመጣ ተረዳኛለ። አይ ካልከኝ ካልከኝ በቃ ይቅርታ። ነገር ነገር እንደገና ተመለሽ እንደገና አሁን ካለሽበት ነገር እኮ ይስተካከላል ብዬ ስለማስብ ኖሮ ታዬ፣ እስኪ ራስሽን ይዩ። በእግዚአብሔር እኔ ምንም አልሆንኩም፣ ደህና ነኝ። ትንሽ ጊዜ ነው፣ ጥቂት ጊዜ ነው። ሊመስሊክ ይችላል የተጎዳው የተጎሳቀው ምናምን የታመምኩ ሊመስል ይችላል። ጥቂት ጊዜ ብቻ ነው፣ ነገሮችን በደንብ ይስተካከላሉ። እንዳታስብ እንደገና እኔ ወደ ኋላ ተመልሽ ለከረችም በቃ ነገሮች አሁን ካለሽበት ነገር ቢያንስ የሚያስፈልግሽ አሁን አብስ ነው። ይኸውልህ አብሬ የምትርዳኝ ከሆነ እንድታስጨንቀኝ አልፈልግም። ካሁን በኋላ ወደኋላ ተመለሽ ይህ ነገር ይስተካከል ምናምን እንድትለኝ አልፈልግም። እኔ በቃ አልገባችሁም። አቤል፣ አንተ አብረሃ ነበርኩ እኮ አጠገቤ ነበርኩ እኮ። ያሳለፍኩትን ለምረስተ ነው፣ የተሰቃዩትን ስቃይ ረስተ ነው። አሁን አይደለም ቢያንስ እንዲስተካከል ስለምፈልግ ነው። በቃ ወደኋላ መመለስ አልፈልግም ፕሊዝ

በእግዚአብሔር እንደ ሥራ ሂዱልኝ ማለት ምን ማለት ነው? በእግዚአብሔር ጨንቆ ከየት እንደመጣ አናጣቂም። ምን አይነት ስራ ትቼ እንደመጣሁ ምን ሆነች ብዬሽ። አሁን ምንድን ነው የሚያስፈልገኝ? እረፍት ነው የሚያስፈልገኝ፣ ጭቅጭቅ ይሄን ብቻ መልስልኝ። ምን እያደረግህ ያለው ስለዚህ? ለምን ታፈርዱኛላችሁ? እማይሆን ጥያቄ ለምን ትጠይቅኛላችሁ? እንድጨዋት ገፋፈኝሽ። ዶክተሩ ይመጣል ሌላ ነገር ነው የሚፈጥረው ሆስፒታል ረበሻችሁ። እኔ ብቻ አይደለሁም ፔሸንት እዚህ ውስጥ ሌላም ፔሸንቶች አሉ። እነሱ ረበሻችሁ ተብሎ እናንተ ሌላ ውስጥ ነው የምትገቡት። በቃ አረፍ ጠይቁኝ ነው አይደለ የምታችሁት? ይኸው በቃ ደህና ነኝ። የምንሄደው ነገር የለም አንቺን ከዚያ አስወጥተን ነው የምንሄደው። ሩታ በእግዚአብሔር ሂዱ አትበይ። በቃ አብረን ነው። ከተሻለሽ በኋላ የትኛው ነገር ይደረጋል። አሁን ብቻ አንቺ ሰላም ትንሽ ብቻ ጠቂ፣ በእግዚአብሔር ነው። አልበላሽም አይደል? እንግዲህ ምግብ መብላት እኮ አለብሽ። ከዚህ በኋላ ችግር የለውም፣ ምንም ነገር አላጨናነቅሽም፣ ምንም አላነሳርሽም፣ ምንም ነገር ግን የት ነው የምትኖር? እኮ የት ናችሁ? እሺ እንሂድ። እሺ ያእ ይመጣሉ። ለምን እኛ ወደ እነሱ እንሂድ። እሺ የት እንዳለሽ ማወቅ አለብን። እሱን ግዴታ አይደለም የማወቅ ግዴታ ለሲወቅ ግዴታ ያለባችሁ ታስፈልጉኝ፣ ደውዬ ልጠራችሁ እችላለሁ። ሲቀጥል ደግሞ እኔ አቤል፣ ለምን እንደዚህ አልነገርሽኝም ለምን እንደዚህ ብሎ ስለሚናደድብኝ ስለሚቆጣ፣ ወይ የሆነ ነገር ስለሚፈጥር እንጂ ለእሱም ነደወል እኮ አይጠበቅም። በቃ ልክ ነው፣ ግን በቃ ለዛ ነው የደወልኩት። አሁን ግን መናገር ግዴታ አይጠበቅም።

ዶክተሮች እሷ ማጠቃቸኝ ማለት በሰው ማን ነው የምታውቂው ሲሏት፣ አቤላለች። በእኔ በኩል አስደወለች። እኔ ራሱ አልነገረችኝም። መጀመሪያ ስትመጣ ከማጋ እንደመጣች ራሱ አላውቅም። ማለት ሰው አለ ከማጋ እንደመጣች ብሎ አላውቅም። ምን እንደማደርግ በጣም ስጨንቀኝ እና እንትን ስል የምደውልም ሰው ደውሎ መጀመር ማለት ነው የዚህ ሁሉ ተጠያቂ የሆነ ነገር ምና በዚህ ሰዓት በዚህ ሰዓት ትቷት ምን የለበትም። ብቸኛ ሰው ያስፈልጋታል። ወይ ሰዓት ብቸኛ ነች ትቷት ትቷት፣ ዩኒቨርሲቲ የምታውቀው ነገር አለ ብዙ ጊዜ መታገል መታገል ሲያቀተው ትቷት ሄደ። እኔም በጣም ነው የተናደድኩበት።

የሴት ጓደኛ ራሱ የላት። እንደምታየው ታ ከማጋን ያለችው አንተ እንዴ ተጠቀም እሱን አውቃለሁ። ከቤተሰብ ጋር ነች ያለችው በቃ ቤተሰብ ከቤተሰብ ጋር ያለችው ግን ደግሞ ያለችበት ቦታ ማንም እንዲያቅባት አትፈልግም ማለት ሌላ ችግር ስለሚፈጠር ማለት ነውባል ነገር የለም አማራጭ ካለ ምንም ነገር የተፈጠረው ነገር ተፈጥሮ ሁሉም ነገር መሆን አለበት። አብርሃም ላይ ሌላ ነገር ሌላ ችግር ውስጥ ይገባላል። መሄድም ካለባት አንድ ነገር አክስትህ ካላት በቃ አሁን ትረጋጋና፣ ማለት ነው አሁን ትረጋጋና ቤት ምሰዳድና ከዛ የሚሆነው ነገር እናደርጋለን። መሄድም ካለባት ቱንታጃ ላይ ዘናት እንሄዳለን። በቃ የራሱራጭ ያ ነው። ሌላ ምንም አማራጭ ይኖር አይችልም። ልጅ የሰዋለኝ እያለች እራሷን እየጎዳች እራሷን ሌላ ነገር ውስጥ በዛ ላይ ብቻዋን አይደለችም እና ምንም ችግር ናለመሰለ ምንም ችግር እሱ እዛ ሆኑ እሷ እዚህ የሆነ ሊፈጠር ምንም ነገር አይቻልም። መፈታትም ካለበት ሁለቱም ፊት ለፊት ጥንካሬ መሆን ያለበት ነገር ፊት ለፊት ነው እንጂ የሚሆነው ተራርኮ የሚሆን ነገር ስለይዳ ኪልስ ክዳን እና አሁን ራሷን ተረጋገ ከዛ የሚሆኑ ነገር አብረን እናደርጋለን። መሄድም ካለባት ወታጀ ይዘናት እንሄዳለን። አሁን እዚህ ፋሚሊ ጋር ያለችው ፋሚሊ ጋር ያለች ለምንድን ነው ማንም እንዲያቀር ስለችው እሱም ስትነቃ ምናምን ወይ ደግሞ ቤት ስትረጋጋ ምናምን ታውራታል። አኖር አሁን አጠገባችን አንተ ስለለ ቢያንስ ታውራትና ሰው የላትም ታቃለ ሰዋ ላይ ምናምን ትላለች። እራሷን ትወገራለች ነው እራሷን ላለመሸነፍ ማለት ነው። አብርሃምም እንዳየው ነው የአብርሽም ወንድም ፍሬምም እንዳየው ነው። ሁሉም ሰው ልቆዋታል። ምንም አጠገቡ አይለም። ቢያንስ ስለደከመኝ ስለከበደኝ ነገሮች ሙሉ አጠገቤ እንድትሆን ፈልጋል። ቢያንስ